ታናሹ እስክንድር ነጋና ዶላር የገዛው መከታው ማሞ ሸራ በሸዋ ፋኖ ላይ ቢያንጃበብም እርስ በርሱ ተጫርሷል። የሸዋ ፋኖን ለመምታት በእጃዙር ዙር በአገዛዙ የድሮና ሄሊኮፕተር ሽፋ እንደሚሰጠው የተነገረለት እስክንድር ነጋ የከሰም ክፍለ ጦር ላይ አነጣጥሯል። 28 ፋኖዎችንም አስገድሏል። ወደ ደቡባዊ ትግራይ በኃይል መግባት ቀይ መስመር ነው ሲሉ የደቡባዊ ትግራይ ዞን ዋና አስዳሪ ሀፍቱ ኪሮስ ተናግረዋል። ኢትዮጵያ እስካሁን የምትመራው ከአጼ ምኒልክ ጀምሮ በአምስተኛው መንግስት ነው። ይሁን እንጂ በተለይ በብልጽግና ፓርቲ አገዛ ስር ከወደቀች በኋላ ታይቶ በማይታወቅ ትርምስ ውስጥ ገብታለች ስትል ኤርትራ ገለጸች። ኤርትራ ወንጀላውን ቀጥላለች። ከወንጀላ ባሻገር ጦሯን አንቀሳቅሳለች። ኢትዮጵያ እስካሁን የምትመራው ከአጼ ምኒልክ ጀምሮ በአምስተኛ መንግስት ነው። ይሁን እንጂ በተለይ በብልጽግና ፓርቲ አገዛዝ ስር ከወደቀች በኋላ ታይቶ በማይታወቅ ትርምስ ውስጥ ገብታለች ስትል ኤርትራ ገለጸች። ኤርትራ ወንጀላዋን ቀጥላለች። ከወንጀላ ባሻገር ጦሯን አንቀሳቅሳለች። የኤርትራ ማስታወቂያ ሚኒስቴር በይፋዊ የኤክስ ገጹ ላይ በትግረኛ ካስራጨው በቅታት ተተርጉሞ የተወሰደ ነው። ኢትዮጵያ ካላት ጂኦፖለቲካዊ ና ስልታዊ ጠቀሜታ የህዝብ ብዛት ና ተጽዕኖ የተነሳ በአፍሪካ ቀንድ ጠቃሚ ሀገር መሆኗ ጥርጥር የለውም እስካሁን ኢትዮጵያ የምትመራው ከአጼ ምኒልክ ጀምሮ በአምስተኛው መንግስት ነው ይሁን እንጂ በተለይ በብልጽግና ፓርቲ አገዛዝ ስር ከወደቀች በኋላ ታይቶ በማይታወቅ ትርምስ ውስጥ ገብታለች ስለሆነም የኢትዮጵያ ዜጎች የሀገራቸው ላላነት ሲደፈርስ እና አንድነታቸው መደፍረሱ በእጅጉ ያሳስባቸዋል በአሁኑ ወቅት የችግሩ ብቸኛ መፍትሄ ሁከት ነው ብለው በማመን በትግል የሚካፈሉ ወገኖች በሁሉም የኢትዮጵያ ክፍሎች አሉ። 2020 እስከ 2022 ከባድ ጦርነት በኋላ ኢትዮጵያዊነቱ ወደኋላ የቀረ የትግራይ ህዝብ የኢትዮጵያ አካል በመሆንም ሆነ በሌላ መንገድ ሰላምና ደህንነትን ይናፍቃል። በአማራ ክልል ህዝቡ በመንግስታቸው ላይ እምነት አጥቶ ሰባዊ መብቱና ሀገራዊ ክብሩን ማስከበር ብቸኛ አማራጭ አድርጎታል። የኦሮሞን ብልጽግና ፓርቲ ከጥይትም ድምጽ አልወጣም። የብልጽግና መንግስት ዋናው ከተማ ወይም በአዲስ አበባ ብቻ ተወስኖ በህገመንግስቱ ስም እየዘፈኑ ያሉትን ችግሮች ችላ ማለትን የመረጠ ይመስላል። እንደውም በኢትዮጵያ ያለውን የፖለቲካና የጸጥታ ሁኔታ ለመፍታት ብስለትና ብቃት ያለው አይመስልም። ኢትዮጵያውያን በመንግስታቸው ጅልነት እንዲህ ያለ ያልተረጋጋ አካባቢ መጋፈጣቸው በእውነት ያሳዝናል። በኢትዮጵያ ያለው የፖለቲካና የጸጥታ ሁኔታ በተፈጥሮ ለዜጎቿ ብቻ ሳይሆን ለመላው የአፍሪካ ህዝብና ከዚያ እስከ ኢትዮጵያ ዳር ድንበር ድረስ አሳሳቢ ነው። በአራት መንግስታት በምኒልክ፣ በኃይለስላሴ፣ በደርግ እና በኢህአዴግ ሉዓላዊነቷና አንድነቷን ያስጠበቀችው የኢትዮጵያ ጂኦፖለቲካል ቅርጽ አሁን ላይ ያለው ሁኔታ ብዙዎችን ያሳስባቸዋል ይላል። የኤርትራ ማስታወቂያ ሚኒስትር ኢትዮጵያን በተመለከተ ተመሳሳይ ትንተና እንደሚያቀርብና ቀጣይነት እንዳለውም ገልጿል። መንግስት ሰሞኑን ኤርትራ እያራመደችው ያለውን ተከታታይ ዘልፋን በተመለከተ ምላሽ ከመስጠት ተቆጥቧል። የታናሹ እስክንድር ነጋና ዶላር የገዛው መከታው ማሞ ሴራ በሸዋ ፋኖ ላይ ቢያንጫብብም እርስ በርሱ ተጫርሷል። የሸዋ ፋኖን ለመምታት በእጅ አዙር በአገዛዙ የድሮና ሄሊኮፕተር ሽፋ እንደሚሰጡ የተነገረለት እስክንድር ነጋም የከስልክ ፍሮጠር ላይ አነጣጥረዋል። በእስክንድር ትዕዛዝም በርካታ ፋኖች የታገቱ ሲሆን በትናንት ደግሞ አሳዘኝ ድርጊት ተፈጽሟል። በአብይ አህመድ እቅድ አርቃቂነት፣ በአዳነች አቤቤ ደጋፊነት፣ በሽመልስ አብዲሳ የዙባይነት፣ በበላይንክንዴ በጀት አቅራቢነት የሚዘወረውና የአማራን ዘመናት ጥያቄ ለማንኩላሸት የሚሰራው እስክንድር አሁንም የአማራ ነቀርሳነቱን አሳይቷል። እስክንድር ነጋና መከታው ማሞ ወደ ከሰም ግንባር ለእርስ በርስ ግጭት እያስጠገው ካለው ሰራዊት መካከል ወንድሞቻችን ወንድሞቻችን ጋር እንዋጋም። እኛ የወጣ ነው የአማራ ህዝብ መከራና ግፍ አንገሽግሽ ሆን እንጂ ከወንድሞቻችን ጋር ለመተላለቅ አይደለም ያሉትን ሀያ ስምንት ፋኖዎችን ትጥቅ አሰርዷቸው በኋላ በግፍ አስገድለዋቸዋል። ወደ ደቡባዊ ትግራይ በኃይል በመግባት ቀይ መስመር ነው ሲሉ የደቡባዊ ትግራይ ዞን ዋና ስደድ ሀብቱ ኪሮስ ተናገሩ። በቅርቡ በደቡባዊ ትግራይ ዞን በሚገኙ ከተሞች የተቃውሞ ሰልፎች መከናወናቸውም ይታወሳል። ለዚህም ደግሞ ምክንያቱ የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል በዚህ አካባቢ ያሉ አመራሮች እንደሚቀይሩ መግለጻቸው ነበረ። በአቶ አቶ ጌታቸው ረዳ የሚመራው የትግራይ ክልል ጊዜያዊ አስተዳደር ከስልጣን ከተነሳ በኋላ የእነ ዶክተር ደብረጽዮን ቡድን በትግራይ የተለያዩ አካባቢዎች ያመራል ለውጥ ማደረጉ ይታወቃል። ይሁን እንጂ የደቡብ ትግራይ ዞን እስካሁን አይመራል ለውጥ አላደረገም። ህዝባዊ ተቃውሞዎች መነሳታቸውም ተከትሎ ጉዳዩ በእንጥልጥል ላይ የሚገኝ ሲሆን የዞኑ ዋና አስተዳዳሪ አቶ ሀፍቱ ኪሮስ አሁን ስላለው ሁኔታ ከቢቢሲ ትግረኛ ቃለ ምልልስ አድርገዋል። በዞኑ በተደረገው ተቃውሞ በትግራይ ያለው ፖለቲካ አሁን የደረሰበት ሁኔታ ያሳያል ያሉት አቶ ሀፍቱ ጉዳይ አደገ ኛ ደረጃ ላይ እንደሚገኝም አስታውቀዋል። በህወሓት ውስጥ ያለው አንደኛው አንጃ ሁሉንም በክልል ውስጥ የሚገኝ አካባቢና ተቋማት ለመቆጣጠር ማቀዱ ህዝቡን ለተቃውሞ አደባባይ እንደወጣውም አስረድተዋል። በቅርቡ አዲሱ የጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ወደ አካባቢያቸው መሄዳቸውን በተመለከተ የተጠየቁት ዋና አስተዳደሩ ሲመልሱ ፕሬዚዳንቱ ለአምስት ቀናት ወደው የትግራይ ዞን መግባታቸውን ጠቅሰዋል። በቆይታቸውም የህዝቡን ቅሬታ ማስረዳቸውና መፍትሄ ያሉትን ማቅረባቸውን ገልጸው ችግሩ ፖለቲካዊ በመሆኑ ፖለቲካ መፍ መፍትሄ እንደሚያስፈልገው አስታውቀዋል። የዶክተር ደብረጽዮን ቡድን በደቡባዊ ትግራይ ሀይል በመቆጣጠር የሚሞክር ከሆነ ምላሻችሁ ምን ይሆናል የሚል ጥያቄ ይቅረበላችሁ አቶ ሀብቱ ሲመልሱ እኛ ጠንካራ ህዝብ ብንሆንም ጦረኛ አይደለንም ብለዋል። እነሱ በኃይል ለመቆጣጠር ከመጡ የሚጎዱት ህዝባችን ነው፣ የሚያጠፉትም ትግራይ ነው ሲሉ ተደምጠዋል። እነሱ በኃይል ደቡብ ትግራይ ላይ ይገቡ ይችላሉ፣ ነገር ግን ህዝቡን ማስተዳደር አይችሉም ካሉ በኋላ ይህ አይነቱ ሀሳብ ቀይ መስመር ማለፍ መሆኑን ረድተዋል። ከአማራ ማህበራት ግብረ ኃይል በታላቋ ብሪታንያ የተሰጠ ወቅታዊ መግለጫ። በአማራ ህዝብ ላይ የዘር ማጥፋት ወንጀል አውጆ ህዝባችን የፈጀ ያለው ብልጽግና መንግስት መሪ ናዚ አብይ አህመድ በአውሮፓ ሀገራቶች እያደረገ ያለው ሚስጥራዊ ጉብኝት በመቀጠል በታላቋ ብሪታንያ ለማድረግ አቅዶት የነበረውን ጉብኝት በጀግኖች የታላቋ ብሪታንያ የአማራ ልጆች ብርቱ ተጋድሎ ከፖሊስ በተሰጠው የደህንነት ዋስትና አደጋ ጉብኝቱን አቋርጦ ወደ ሀገሩ ለመመልስ ተገዷል። በዚህ ታሪካዊ ትዕይንት ላይ ልተካፈላችሁ፣ እንዲሁም ዜናው በመላው ዓለም እንዲገናኝ ላደርጋችሁ፣ ውድ የአማራ ልጆች እና ደጋፊዎች እንኳን ደስ ያላችሁ ለማለት እንወዳለን። ይህ ጉዞ እጅግ በከፍተኛ ሚስጥር የተያዘ የነበረ ቢሆንም የአማራ ማህበራት ግብረ ኃይል በታላ ብሪታንያ የነፍስ በላውን እቅድ በሰማ በሁለት ቀና ሶስት በፊሽካ በመጠራራት በአንድነት ለንደንና ጠቅልቋታል። በዚህ የተቃውሞ ሰልፍ የአብይ አህመድ የዘር ማጥፋት ወንጀሎች አንድ ባንድ ለዓለም አሳውቋል። ለእንግሊዝ መንግስትም መልእክቱን በጽሑፍና በአካል በቤተመንግስቱ መንግስቱ በመገኘት ድምፁን ከፍ አድርጎ አሰምቷል። ይህን የወገን ቁጭት፣ ወኔ፣ ኃይል፣ ትብብርና ቀፎ እንደተነካበት ጥላትን በአንድነት ለመቅጠም የተደረገው እንቅስቃሴ በዓለም ላሉ የአማራ ማህበራትና የህዝብ ትልቅ ተምሳሌ የሚሆን ነው። በዚህ በመሰባሰብ ውስጥ እርቀት አልገደበንም። የገንዘብ እጦት አላስቀረንም። የጊዜ እጥረትም አላሰናከለንም። የግል ፍላጎትም አላሸነፈንም። መለያየት የሚባለውን አንዱን ጥላቻችን አንድ በመሆን ቀድመን ድል በማድረግ ወደ ዘር አጥፊው አብይ ገስግሰናል። ይህን የወገኖቻችን ልብ የሞላ ሲሆን፣ ጥላቶቻችን ደግሞ በፍርሃት እንዲርበደበዱ አድርጓል። ጥላቶቻችን ሁሌ እንዲያውቁት የሚፈለገው አማራ በሞት ውስጥ እያለፈ ሀገር፣ ህዝብ፣ እምነትን የማዳን ታሪክ የነበረው አሁንም ያለው ወደፊትም የሚኖረው ታላቅና ድንቅ ህዝብ ነው። ጠላቱን ፊት ለፊት ይገጥማል። ባንዳምቦን ፊት ያበጥራል። መሪውን እንደ ወተት ነጦ እንደ ቅቤያን ጥሮ ያወጣል። ትክሉን ከጀመረው እንደ ንስር አይኑን አይነቅልም። ጀግኖቹን ጨርሰናቸዋል ሲሉ በየጊዜው እንደ ቡዳይ ይፈልቃሉ። አማራ ስለ ሀገር ብሎ ሁሉን ሲተወው እንጂ በፍጹም አይሸነፍም። ያለመሸነፍ ሚስጥሩ፣ አማራ ለሰው ልጅ ሁሉ ትልቅ ክብር ስላለው ፈጣሪው አይኑን ከሱ አይነቅልም። በመሆኑም ጠላት ሆይ፣ ላታሸንፍ ነገር ቆሻሻ ታሪክ ከምትጽፍ አማራን አውቀህ ቀድመ እጅ እንድትሰጥ በጥብቅ እንመክራለን። የተወደዳቸው አማራውያን ሆይ፣ ቼ የፈተና ጊዜ እንደ ወደ ቅቤ ጠርተን እንድንወጣ የተናጠችበት ጊዜ ነች። አሬራውና ቅቤው ምርትና ግርዱ የሚለይበት ዘመን ነው። አሬራና ግርዱን እያስወገድን ነጥረን በመውጣት አማራውን የምናድን ጊዜ አሁን ነው። ልክ ልክ። አሁን በእንግሊዝ ያለን ማህበራት በአንድነት ስንቆም የእንግሊዝ መንግስት እንዳከበረን ጠላትም እንደፈራን ሁሉ በዓለም ያላችሁ አማራውያን በያላችሁበት ሀገር በአንድነት ስትቆሙ ዓለም በሙሉ ያከብረናል። እኛ ስንከበር ወንድሞቻችን ይቆራሉ፣ ሕዝባችንም ይከበራል። እኛ እያንዳንዳችን፣ እንዲሁም በጋራ የአማራ ሕዝብ አምባሳደሮች ነን። ሁሉም ስራችን አማራን ይናገራል። በመሆኑም የአማራ ማህበራት ግብረ ኃይል በታላቁ ብሪታንያ ለመላው የአማራ ዲያስፖራ በምትኖሩበት ሀገር የተለያዩ ማህበራት ቢኖራቸው እንኳን ካለምንም ቅድመ ሁኔታ የጋራ ግብረ ኃይል በማቋቋም እንደ ሀገራዊ እንደተዘጋጁና ማንኛውንም ተልእኮ እንደ ሀገር ብሎ እንደ አለም በመናበብ መታገል እንድንችል ወገናዊ ጥሪያችን እናስተላልፋለን። የጥፋች አዋጅ አወጁብንን ሁሉ ድል አድርገን አማራን ከችግር በላይ ከፍሎ እንዲቀመጥ በማድረግ ታሪካችን በደማቅ ቀለም እስከሚጻፍ አና አንቀላፋም ድል ለማራ ህዝብ ድል ለፋኑ ከአማራ ማህበራት ግብረ ሀይል በታላቁ ብሪታንያ የተሰጠ መግለጫ ሰላም ቤተሰቦቻችን ስትከታተሉት የነበረው መረጃ ይህንን ይመስል ነበር ለሌላ መረጃዎች ቻናላችን ላይክ ሼር ሰብስክራይብ በማድረግ የቤተሰባችን አባል እና መረጃዎችን ይቀበሉና ይለዋወጡ ዘንድ እንገልጻለን ለሚቀጥለው መረጃዎችን ለማግኘት የደወል ምልክቷን በመጫን ላይክ ሼር ሰብስክራይብ በማድረግ ቤተሰብ የሆኑ መልካም ጊዜ